እንዴት ናቸው ልጅቷ ልትበሉ ነው እንዴ ልጅቷ ልትበሉ ነው ማነው የዚህ ፈረንጅ ልጅቷ ልትበሉ ነው ነው ልብስ

ተዛሪነት እኔ ምንም በዚህ ልክ ተናገረሽ አላውቅም። ላንች ቦታ አለኝ። እኔ ቶሎ ቴንሽን ስለምትሆን ነው እዚህ ልኖር ማለት። አሁን ቤትሽ ላይ መንቀጠመሽ ምናምን ብላችሁ የሆነ ነገር ከመረዳሽ እንደዚህ በር ላይ አቁማችሁ

ሄድ ይመስገን እንግዲህ ዛሬ አዲስ አበባ ላይ ተመልሰን መጥተናል፣ ተገናኝተናል። ያው ዛሬ ከትላንትና ከቡታጀራ ደካክሞ ነበረ። እኔ እያንዳንዱ ሁኔታ እየቀረጽኩ ባሳያችሁ ቤተሰቦች ደስ ይለኛል። አሁን ላይ ጥሩ ቤተሰቦች እያፈራው ነው። እና ለምንድነ አላውቅም ብቻ ደስ ብሎኛል። በጣም ነው ማከብሯችሁ የኔ ውድ ህቦች። አለ ብቻ የሆነ ውስጥ መስመር ላይ የምስሁልኝ ነገር ሞራል እየሰጠኝ ነው። አሁን እያንዳንዱ ተግባሬን በካሜራ ማን እየተንቀሳቀስኩ ያለሁት ና እንግዲህ ዛሬ አዲስ አበባ ተገኝተናል፣ ውድ ቤተሰቦቻችን። ዛሬ ደግሞ ድጋሚ ተንኮል አስቤ ነው ወደ እናንተ ተመልሽ የመጣውት። ያ ተንኮል ደግሞ ምንድን ነው? ማንም እንዳይሰማ አብርሃም ለፕራንክ የሚሆን ሰው ነው ሳስበው ማለት ነው። እና ምን አሰብኩኝ መሰላችሁ? የሆነ ፕራንክ አስቤ ያለው ዛሬ ያ ፕራንክ ደግሞ ምንድን ነው? ባለፈው ዕለት ፕራንክ አድርጌው እውነቴን ነው የምላችሁ ቪዲዮን አስሬ እያየሁት ፈታ እያልኩ ነበረ። ከምላችሁ በላይ በጣም ተዋክቦ ምናምን እንደዛ ሲሆን እንግዲህ አይታችሁታል። እና ዛሬ ደግሞ ድጋሚ ተመልሰን ተመልሼ እመጥቻለሁ እና ደግሞ ተንኩል ተንኩል ነው ዛሬ ላይ እየመጣልኝ ያለው ለምንድን አላውቅም። ስለዚህ ምን አሰብኩኝ ቤት ሻንጣይ ሙሉ ይዤ እመጣና አብርሃም አብረን ካልኖርን እለዋለሁ። አንጣው መኪና ውስጥ ነው፣ ከሱ አወርደው ነው ይዤው እገባለሁ። ትልቅ ስለሆነ በቃ አይባትትም በእርግጠኝነት ማለት ነው። እና ምን አደርጋለሁ መሰላችሁ? ቤተሰቦች ሄጄ አብርሃም አብረን መኖር ፈልጋለሁ፣ ከአንተ ጋር አብረን ነው የምንኖረው እለዋለሁ። እና ምን እንደሚለኝ አላቅም። ባለፈው እንኳን በዛ ልክ በጣም ተናዶ ነበር። እና ደግሞ ምንም የሚባትት አይነት አይመስለኝም፣ አላቅም ብቻ እንደገና ደግሞ አሁን ካሜራ ይዤ ብመጣበት ብዙ አይማትት። ምክንያቱም አሁን ላይ እንዴት ነው እኔም ለእናንተ ለውድ እህቶቼ፣ ለእናንተ ለውድ ድንቦቼ ብዙ ነገር ካሜራ ይዤ እንደምመጣ ስለሚያስብ ህዙ አይጠረጥርም። ፍራንክ ነው ብሎ ማለት ነው እና ሻንጣውን ይዤ ሄጄ አብርሽ፣ አብረን ነው መኖር ያለብን፣ በዛ ጉዳይ ነው መነጋገር ያለብን ብዬ ኮስተር ብዬ ማለት ነው። ግን ከዛ ወይ ቤት ገብቼ ብቻ የሆነ ነገር አድርጌ ሻንጣዬን፣ በቃ አብረን ነው የምንኖረው ነው እምለው እና ቤተሰቦች ምን እንደሚፈጠር አላውቅም። ያኔም በጣም ደንግጦልኝ ፍራንክ ተሳክቶልኛ። ግን ደግሞ አይ ቲንክ አጠራቅሞ የሆነ ቀን ፍራንክ ያደረገኝም እየመሰለኝ ነው። ለምን ሆነ አላውቅም ብቻ እሱንም ፈርቼዋለሁ። አንድ ቀን የሆነ ማይሆን የተለከፈ እንደዚህ ነው። ምን እንግዳ የምትቀበሉት ፈረንጅ ውስጥ ወይ ቡና አንተ ደግሞ ምሳ

የትናችሁ? ቆይ ቆይ፣ እስቲ አንዴ ና። እስቲ እዚህ ጋር ቁጭ በይ። ቢያንስ ቢያንስ እንግዳ እንደዚህ ነው የምትቀበሉት? ወይኔ በጣም እያስገረማችሁ ነው። ሶስታችሁ ማለት ነው። ኖርማል ነው። በቤት ምን ችግር ተፈጠረ? ለምንድን ነው ብቻሽን መኖር የደበረሽ? አይዞሽ አለንልሽ እንደማለት ሶስታችሁም እንደዚህ እሳት ጎርሳችሁ ጎርሳ፣ ደግሞ እኛ ላይ ነው የመጣሽው። አብርሃም ቤት ኖር አትኖር አላውቅም ነበረ። ስለዚህ አንተን ለመሸወድ ምን ጊዜ

ሻንጣው ላይ እንዲህ ያለ ታሰባችሁ ይህ ነው። ይሄ ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ መንገጠመሽ ምናምን ብላችሁ ሆነ ነገር ለምን መጣሽ? እንደዚህ በር ላይ እንደዚህ በር ላይ ያቆማችሁ። ቢያንስ ወደሚወር ቤት ጋብዘሽ የሆነ ነገር የሆነ ሀሳብ ለመቀበል እንኳን አትሞክሩም። ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ

በቤቴ ምገር አስቤ ምናምን እኮ ምን አነሳሳሽ? ፕራንክ ባለፈው ፕራንክ ሳደርግ ማለት የባለፈውን ቪዲዮ ሳይ በቃ ፈታ እያልኩ ነበር። ቤት ደበረኝ። በኋላ በቃ ሰው ፕራንክ ለምን የበፊት እንትን እንዲነሳሳት አድርጋለሽ ይዛፊች ምልክ ሳብ ቀይረሽ ነው። ቪዲዮ አለኝ። እናንተ ያማችሁ አለ፣ ካላመናችሁ እዩት። ልብሳ ይቻላል። ሁለት ልብስ ነው፣ ሶስት ልብስ ነው። ትንሽ ኮቶች፣ ከበድ ከበድ ያሉ ኮቶች እንዳትባትቱ ብዬ ማለት ነው። ወይኔ ግን ለፍራንክ ብዬ ይሄ ተሸክሜ ያልኩህን ደረጃ መጠችኝ፣ ሄዳችሁብኝ። ግን በጣም ደስ ብሎኛል። አሁን ነው ያመጣችሁት ይህን ሐሳብ አሁን ነው ያመጣችሁ። ያላችሁኝን ደግሞ ማየት ትችላላችሁ።